በሱም ሊሆን ነው ሊያምን ነው። ወየቅበሉ ሊቀበል እኮ ነው። ዛሊከ ኩለሁ ይህን ሁሉ ሊቀበል እኮ ነው። ወላ የሩዱ ላይመልስ እኮ ነው። ምንሁ ሸይአን አንዲትንም ነገር አልቀበልም ላይል ነው፣ ላይመልስ ነው። በሁሉም ሊያምን ነው፣ እውነት ሊል ነው። ወላ የጅኒ አለኑሱሲ በግልጽ ማስረጃዎች ላይ ወንጀልን ላይፈጽም ነው። ምን በማድረግ ቢተዊል ፋሲድ ውድቅ በሆኑ ትርጓሜዎች ማለት ነው። ለምሳሌ አላሁ ስብን ተዓላ በግልጽ የተናገራቸው ስለ ገዛ ስምና መገለጫዎቹ፣ ስለ ጀነት፣ ስለ ጀሃነም፣ ስለ ቀብር ቅጣት በግልጽ ማስረጃ የመጡትን ምን ላይደረግ ነው? በተሳሳተ ትርጉም ላይተረጎሙ ነው። ቀጥታ ቁርአን የወረደው ቤሊሳኒን አረቢይን ሙቢን ግልጽ በሆነ በአረብኛ ቋንቋ ነውና የወረደው ያ አረብኛ ቋንቋ የሚያስይዘው ምን እናደርጋለን? ይዘን እናልፋለን። ስለዚህ ከመቀበል ውስጥ እኮ ነው። ፈልቀቡል ሶስተኛው መስፈርት እያወራን ያለ ነው። መቀበላችን የሚረጋገጠው ምን ሲሆን ነው? ሸሪአ በግልጽ ማስረጃ የመጣባቸውን ነገሮች ምን ላናደርግ፣ ላናጣምማቸው፣ ምን በማድረግ ብታዕዊል ፋሲድ ውድቅ በሆኑ ትርጉሞች ላንሰጣቸው ማለት ነው። ወታሕሪፍ ልክ እንደዚሁ ደግሞ ላናጣምም ላናዞር፣ ማዕናውንም ለፍዙንም ማለት ነው። ማዕናውን ትርጉሙን የሚያጣምመው አሉ እና እነ ማትሮዲያ ይሄን አህባሽ የሚከተሉት እምነት ማለት ነው። ለፍዙን ደግሞ ቀጥታ የመጣውንም ቃል እንደዚሁ እነ ጀህምያ ምን ያደርጋሉ? ቃሉን ይቀይሩታል። አላህ ሙሳን አናገረ የሚለውን ፊደሏ ስትቀየር ምን ትሆናለች? ሙሳ አላህና አናገረ ይሆናል። እንዲህ አይነት ጥፋትን

ከፍ ያለው አላሁ ስብሓንሁ ወተዓላ እነሱን አስመልክቶ እንደነገረን ምን ሲል አለዚነ እነዚያ እኮ አተይናሁም እኛ የሰጠናቸው አልኪታብ መጽሐፍትን የሰጠናቸው ተውራትና ኢንጂል የወረደላቸው ማለት ነው። የዕሪፉነሁ እሱን እኮ ያቁታል። ማንን ያውቁታል? ነቢዩ ሰለላሁ አለይህ ወሰለምን እኮ ጠንቅቀው ያቋቸዋል። በተውራትም በኢንጂልም ስለ ነቢዩ ሙሐመድ ብቻ ሳይሆን ሐታ ስለ ባልደረባዎቻቸው ስለ ሶሃባዎች ሁሉ ተነግሯል። ጠንቅቀው ያውቃሉ። እነዚህ የሃይማኖት መሪዎቹ ማለት ነው። ከማ የዕሪፉነ እንደሚያውቁት አብናአሁም ወንድ ልጆቻቸውን እኮ ጠንቅቀው እንደሚያውቁት የሙሐመድንም መምጣት እውነተኛ እንደሆነ የመጨረሻው መልእክተኛ እንደሆነ የእነ ዒሳ፣ የእነ ሙሳ የተቀሩት ነቢያት ሁሉ ይዘውት የመጡትን ትክክለኛ እምነት ይዞ የሚመጣ ነቢይ እንደሆነኮ ያውቃሉ። ነገር ግን ወኢነ ፈሪቀን ሚንሁም ከነሱ ውስጥ ከፊሉ እኮ ለየክቱሙን አልሐቅ እውነትን እኮ ይደብቃል ወሁም ያዕለሙን እነሱ ሚያውቁ ሲሆኑ ያውቃሉ። በምን ሰበብ ይደብቁታል? ሸይክ ምን አሉ? ወላኪነሁ ነገር ግን እነሱ የሩዱሃ ይመልሷታል፣ አይቀበሏትም እኮ ኪብረን ኮርተው ወሐሰደን ምቀኝነት ይዟቸው ወየድኹሉ ይገባል ፊ ረዲ

ሚቃወሙ የሆኑ የሚነቅፉ የሆኑ ዝሙት የሰራ ሰው ያላገባ ከሆነ መቶ ጅራፍ ይገረፋል። ያገቡ ከሆኑ ደግሞ ዝሙቱን የፈጸሙት በድንጋይ ተቀጥቅጠው ይገደላሉ ማለት ነው። ይሄ እንግዲህ እኛን ጠንቅቆ የሚያውቀን ፈጣሪያችን የደነገገው ሕግ ነው። ዛሬ ግን ምን ችግር አለው? ሰዎች እስከ ተስማሙ ድረስ ስሜታቸውን ይወጡ፣ ምን አገባን፣ በሰው መብት ይባላል። ከዚህም ዘሎ ወንድና ሴት ያለ ጋብቻ ግብረ ሥጋ ግንኙነት መፈጸማቸው ታላቅ ወንጀል ሆኖ ሳለ፣ ዛሬ ደግሞ ወንድ ከወንድ ሴት ከሴት ምን ችግር አለው? እንዲያውም በጣም የሚገርሙት ደግሞ ምን ሁሉ ብለው መጡ! ዛሬ ላስቸገረን የሕዝብ ቁጥር ብዛት እኮ ልጅ የተወለደ አይደል ሕዝብ የሚበዛው አሉ። ተመሳሳይ ጾታ እኮ ቢፈቀድ የሕዝብ ቁጥርን መቆጣጠር ይቻላል አሉ። ኢና ሊላሂ ወኢና ኢለይሂ ራጂኡን። ከዚህ የበለጠ በደል ምን አለ አላህ የሕዝብ ቁጥር መብዛቱ ለእሱ አስቸግሮት አያውቅም። እኛ በሱ ሕግ ባለመኖራችን በረከቱን አነሳብን እንጂ በሱ ሕግጋት ብንኖር ዓለም በጠቅላላ ልሙጥ ሜዳ ብትሆን ሁሉም ወጥቶ በሚያቀው ቋንቋ ስጠኝ ያለውን ይሰማል፣ ይሰጣል። እሱ ችግር የለበትም። ስለዚህ እኛንን ከወንጀል ልንቆጠብ የሚገባው እንጂ እሱ በሌትም በቀንም በረከቱን ከእነሚበላ ከእነሚጠጣው ማዝነብ ይችላል። ስለዚህ የሰው ልጆች ቁጥራቸው መብዛቱ ለአላህ ምንም ችግር የለውም። ሁሉም የእሱ ባሪያ ነው፣ ሁሉንም ያበላል ያጠጣል ማለት ነው። ነገር ግን ይሄ ግብረ ሰዶም፣ ሌዝቢያን፣ ዝሙት፣ ይሄ ሱስ፣ እነዚህ ነገሮች ናቸው ከጌታ ፊታችንን እንድናዞር አድርጎን ለቅጣት የዳረገንና ከወንጀል ልንቆጠብ ይገባል ማለት ነው። ስለዚህ ወንጀለኞች፣ ዝሙት የሰሩ ሰዎች በእውነተኛው ህግ፣ በአላህ ህግ ያላገቡ ከሆኑ በጅራፍ ይገረፋሉ። ያገቡ ከሆኑ በድንጋይ ተቀጥቅጠው ይገደላሉ። ዛሬ ግን እኛ ዲሞክራቶች ነን፣ ነጻነት ሰጪዎች ነን። የሰው ልጅ ከተስማማ ምን አገባን እያሉ ይሄንን የሸሪዓ ህግ የሚጻረሩ ሰዎች አሉ ማለት ነው። እኛን ከኛ በላይ የሚያቀን አላህ ነው። ማንም ሊያቀን አይችልም። ፓርላማ የተሰበሰቡ ሰዎች ስለኛ ሊያውቁ አይችሉም። ስለ ስለነብሳቸው አያውቁ ፓርላማ የተሰበሰቡትንም ይሁን እኛን ይሁን ጠንቅ ቆሚያ ቀን የፈጠረን ጌታ ነው። ዝሙት በረከትን ያነሳል፣ ዝናብ እንዳይወርድ ያደርጋል፣ መሬት ትደርቃለች። ከወንጀል ራቁ፣ ወንጀለኛ ደግሞ መቀጣት አለበት አለ። እኛ ልናደርግ የሚገባው ሰምተናል፣ ታዘናል። ጌታችን ሆይ አንተ ከማንም በላይ ፍርድህ እውነተኛ ነው፣ አታዳላም፣ ፍትሐዊ ነህ ብለን ልናምን ነው የሚገባው ማለት ነው ወለዚነ ያዕተሪዱን ልክ እንደዚያ ደግሞ አሁንም እንደሚጻረሩ አላ ተአዱዲ ዘውጃት ከአንድ በላይ ማግባትን እንደሚጻረሩ ሰዎች ይሄም በአላህ ሕግጋት ላይ ምን ማድረግ ነው? አለመቀበል ነው። ዛሬ በሚገርም ሁኔታ አንድ ወንድ ከሆነች ሴት ጋር ሲማግጥ ቢያዝ ምን ይባላል? ወንድ ልጅ እኮ አመሉ ነው ይባላል። ሴቷ አሁን ቤት ያለችው ሚስ እንዴት በኔ ላይ ሰራተኛ ይጎትታል፣ እንዴት በኔ ላይ ከሌላ ሴት ጋር ብትል ሰው ሁሉ ምን ይላታል? አረ ዝም በይ ዝም በይ ወንድ እኮ አመሉ ነው ታዩ ታዩ ይባላል። ጥሩ ብልግናውን አመል ተባለለት። አላህ የፈቀደውን ሴት ማግባት አለብኝ ብሎ ልክ ለማግባት ሲነሳ ግን ምን ይባላል? ሞቼ ይገኛለው፣ ፍታ ብሔር እሄዳለው፣ ግማሽ ንብረት እካፈላለው፣ መፋታት አለብኝ የመሳሰለው ይባላል። ይሄ ላኢላሃ ኢላላህን ካለመቀበል ውስጥ ነው። ቅናት ያለ ነው። አንድ ሴት በላይዋ ላይ እንዲደረብባት አትፈልግም። ይሄ የተፈጥሮ ጸባይዋ ነው። መቅናት ኩፍር ውስጥ አይከትም ወንጀልም ውስጥ አይከትም። ተፈጥሯዊ ጸባይ ስለሆነ ከዚህ ከቅናት በዘለለ ግን ከአንሁ ሰውየው ክህደት እንደፈጸመ ታላቅ ወንጀል እንደሰራ ተደርጎ ሌላ ሴት በማግባቱ ፍርድ ቤት ሄጄ ነው መካሰሰው፣ ንብረት መካፈለው ማለት የአላህን ሕግ አለመቀበል ነው። ማንም ሊያቀው የሚገባው አላህ ልክ እዛ ጋር የሰረቀን ሰው እጁን ይቆረጥ፣ ዝሙት የሰራ ሰው ይገረፍ ካላገባ፣ ካገባ ተቀጥቅጦ ይገደል ሲል፣ አዎ አላህ እውነተኛ ፈራጅ ነው እንዳልነው፣ እዚህም ጋር የፈጠረን ጌታ ያውቃል ወንድ ልጅ አንድ ሴት ብቻ ላይ እንደማይወድቅና በተለይ ገንዘብ እያገኘ እየተመቸው ሲመጣ ልቡ ብዙ ቦታ መሄድ እንደሚችል ስለዚህ፣ ዝሙት ሰርቶ መጥቶ እዚህ ቤት ያለችውን ከሚለክፋት ልጆቿን ከሚለክፍ በሃላሉ አንዴ ዚህ አንዴዛ እያለ አላህ ባስቀመጠው ሕግ መሰረት ከአንድ በላይ አግብቶ እንዲኖር ተፈቅዶለታል። ዛሬ ግን አፋቸውን ሞልተው አላህ ይምራቸውና ምን ሚሉ ሴቶች ሁሉ ተገኝተዋል። ባሌ ሁለተኛ ሚስት ይዞ ቢንግ ከሚመጣ ኤች አይቪ ኤድስ ይዞ ቢንግ ቢመጣ ይሻላል የምትል ልቧ የደረቀ ሴት አለች ማለት ነው። ስለዚህ አላህ ልንፈራ ይገባል። ከፊሎች ደግሞ ምን ይላሉ? ነብዩ ሰለላሁ ዐለይሂ ወሰለም ያገቡ የነበረው ባል የሞተባቸውን ባል የፈታቸውን ነው ይላሉ። እንዲህ የሚሉት ግን ሙገታ ሆኖ ይገኛል። ምላስ ብቻ ማለት ነው። ልክ ባልየው ደግሞ ሄዶ አራት ልጅ የወለደ አምስት ልጅ የወለደ ባል የሞተባት ሴት ውስጥ ደግሞ ሄዶ ሲገባ፣ አይ ወንድ ልጅ ውሻም ቢሆን ቀሚስ ለብሶ ቢያገኝ እኮ አይምርም። በውጭ አይረዳትም ወይ ይላሉ። ሴት ልጅ ባሏ ከሞተ ማለት ነው የሚያስፈልጋት የሚበላ የሚጠጣ ብቻ ነው። ሴት ልጅ ስሜት የላትም። ሴቶች አላህን ልትፈሩ ይገባል። ይህ ሲባል ደግሞ ይሄ በየመንደሩ ከዙር እስከ አሱር ነው ምገባው፣ ሴት ጋር ለአንድ ሰዓት ነው፣ ሸርጣችን ከመግሪብ እስከ ኢሻ ነው እያሉ በየመንደሩ ሴት የሚያስቀምጡ ወንዶችም አላህን ሊፈሩ ይገባል። ካገባህ እንደ ወንድ ልጅ ሆነ ምን አድርግ፣ አላህ በፈቀደው መልኩ ዛሬ አንድ ቀን እዚህ ቤት፣ የሚቀጥለው ቀን እዚህ ሁለተኛ ሚስትህ ቤት፣ በሸርጡ አላህ በፈቀደው መንገድ መኖር ምትችል ከሆነ አግባ። ከዛ ውጭ ሁለተኛ ምታገባትን ሴት እንደምንም አሳምነ በእሷም ደግሞ ችግረኛ ስለሆነች እሺ ልትለ ትችላለች ከዙር እስከ አሶር ብቻ ልምጣ፣ ከመግሪብ እስከ ኢሻ ብቻ ልምጣ፣ ሰው ሳያይ ብቻ ልምጣ የሚባል ነገር የለም። እሷንስ እሺ እንዲህ ያሳመንካት እንበል፣ የምታስወልደውን ልጅስ መች አማክርኸዋል? ወደዚህ ምድር ከመምጣቱ በፊት አላማከርከውም። እዚችኛዋ የመጀመሪያ ሚስት የምትባለዋ ልጇ ቢታመም ከሌሊቱ ስድስት ሰዓት ልጁን ወስዶ ያሳክማል። እዚህም በሐላል የወለደው ልጁ ሲወለድ እንኳን ምን አያደርግም። ከዚች ከሁለተኛ ሚስቱ ጋር አብሮ ሆስፒታል አይሄድም፣ ሊያዋልዳት ማለት ነው፣ በዛ በጭንቅ ሰዓቷ። ከዛስ በተረፈ ይሄ ልጅ ታመመን በል ደግሞ፣ ከሁለተኛ ሚስት የተወለደው ምን አያደርጉ፣ ዞር ብለውም አያዩም። ውሰጂና አንቺ አሳክሚ። እቺ ሚስት ሁለተኛ የተገባችው ብሎክ ሊስት ላይ ትሆናለች። ብትደውል እችኛዋ ሚስት እንዳታቀሚል አላህን አትፈሩም? እናንተ እንዲህ የምትሰሩ ወንዶች ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ አንድ ሳምንት ቀርቷቸው በእንድዛ አይነት ኃይለኛ ህመም ውስጥ ሆነው በሰው እየተደገፉ ከሐፍሳ ቤት ወደ ኡሙ ሰለማ ቤት ከኡሙ ሰለማ ቤት ወደ ሌላኛዋ ቤት እየተደገፉ ይወሰዳሉ። ለምን? ፍትሃዊ ናቸው። አሳቸው የኛ መሪ የኛ ተምሳሌ አይደል ናቸው። ተጎትተው ይወሰዳሉ። ስለዚህ አላህ ባሪያዎች ይሄ የሁለተኛ የሶስተኛ ሚስት ጉዳይ አገራችን ላይ ትልቅ ችግር እየፈጠረ ነውና አላህን ልንፈራ ይገባል። ሴቶቹም አላህን ፍሩ፣ ወንዶችም ደግሞ አላህን እንፍራ። አላህን በመፍራት ብቻ ነው የሁለት አገር ስኬት የሚገኘው። አላህ እሱን ለመፍራት ይወፍቀን። ወደ ትምህርታችን እንመለስ። ወሃዳ ኩሉሁ፣ ይህ እኮ ሁሉም በጠቅላላ ዳኺሉን የሚገባ ነው። ፊረዲ በመመለስ ላይ እኮ ይገባል ባለመቀበል ላይ እኮ ይገባል።

ያላ ሰላትና ሰላም በእርሳቸው ላይ ይሁንና እሳቸው የመጡበትን ነገር ሁሉ እኮ ምን ማድረግ ነው? መቀበል ነው። አሪዷ ቢሂ እሳቸው ያመጡትን ነገር ደግሞ መውደድ እኮ ነው። ወልዓመሉ ቢሂ በሱም መስራት እኮ ነው። ዱነ ተአቁብ ያለመተቸት፣ አው ዚያደቲን ወይንም ያለመጨመር አው ኑቁሳኒን ወይንም ያለመቀነስ ቃለ ተዓላ።

በተከሰተው ጉዳይ በያንዳንዱ አንተም ፈረጅ እስካላደረጉ ድረስ አንድ በነብዩ መፋረድ ብቻ አይደለም አማኝ የሚያሰኘው ቀጠለና አላህ ምን አለ ثم ከዛም በኋላ ደግሞ ባንተ መፋረዳቸው ብቻ ሳይሆን ከዛም በኋላ ላየጂዱ ላያገኙ ነው ፊአንፉሲህም በነፍሶቻቸው ውስጥ ላያገኙ ነው ሐረጀን መጨናነቀን ላያገኙ ነው በሸሪዓ ስለተፋረዱ ባንተ ስለተፋረዱ አንተ በምትፈርደው ፍርድ ጭንቀት ላይ ገባቸው ነው። ሚማ ቀዶይት አንተ በፈረድከው ላይ ጨነቁ እኮ ነው፣ ላይ ደበሩ እኮ ነው። ወይ ሰሊሙ እጅ ሊሰጡ ነው። ደግሞ ተስሊማ እጅ መስጠት እጅ ሊሰጡ ነው። በቃ ደስ ሊላቸው ነው በዚህ ሸሪዓ በመፋረዳቸው። ይህንን ሁለት መስፈርት እስካላሟሉ ድረስ እምነታቸው ሙሉ አይደለም አለ አላህ። ፈላ ወረቢከ ላይእሚኑ በጌታ ይሁንብኝ አላመኑም እኮ። ሐታ ዩሐኪሙ ከፊ ማ ሸጀረ በይነሁም በመካከላቸው በተወዛገቡበት ጉዳይ አንተም ፈራጅ እስካላደረጉህ ድረስ። ላይጅዱ ፊ አንፉሲሂም ከዚያም በነብሶቻቸው ውስጥ ደግሞ ምንንም ጭንቀት ላያገኙ ነው። ላይጅዱ ፊ አንፉሲሂም በነብሶቻቸው ውስጥ ደግሞ ላያገኙ ነው ምንም ሐረጀ ሚማ ቀዷይት፣ አንተ በፈረድከው እኮ

እዚህ ውስጥ ይገባለ ምክንያቱም ልንፋረድ የሚገባው እኛን ጠንቅቆ የሚያቀን ጌታ ባዘዘው ሕግ ብቻ ነው። ስትጋቡ እንዲህ እንዲያርጉ፣ ወላጅ ሲሞት እንዲህ እንዲህ እንዲህ አርጋችሁ ውረሱ፣ ዘካችሁ በዚህ መንገድ ይውጣ፣ ጾማችሁ በዚህ ቀን ይሁን፣ ፍቻችሁ በእንዲህ አይነት ሁኔታ ይሁን፣ ሁሉም መደንገግ የሚችለው ለኛ መመሪያ ይሆን ዘንድ እያንዳንዱ መልእክተኛ መጽሐፍ አስይዞ የላከው። ጌታችን አላሁ ስብሐነ ወተዓላ ነውና በአላህ ሕግ እንፋረድ። ያላህ ሕግ ለእኛም አያዳላልንም በእኛም ላይ አያዳላብንም፣ ፍትሃዊ ፈራጅ ነው። ሰው ከበደልንም የበደልነውን እንድንመልስ ከተበደልንም ሐቃችን እንዲመለስ የሚያወጣልን አላህ ብቻ ነው። በአላህ ሕግ እንፋረድ። ያላህ ባሪያዎች ሆይ የዛሬ ክፍል አምስት ትምህርቴን በዚህ ጨርሻለሁ። በክፍል ስድስት ደግሞ በ